ከቀዶ ጥገና በኋላ አፍንጫን በኃይል መናፈጥ ወይም ማስነጠስ አይመከርም። ትራንስፌኖይዳል ሰርጀሪ ከፒቱታሪ እጢ ወይም ደግሞ ከራስ ቅል ግርጌ ላይ የሚነሱ እጢዎችን ለማስወገድ የምንጠቀምበት የቀዶ ህክምና። ፒቱታሪ ግላንድ ማለት ከጭንቅላታችን ውስጥ ከአፍንጫችን ጀርባ ትንሽዬ አተር የምታህል መጠን ያላት ነገር ግን በሰውነታችን ውስጥ ያለው አብዛኛውን የሆርሞን ስርዓት የምትቆጣጠር የአንጎል ክፍል ነች። የቀዶ ጥገና ሐኪሙ ትራንስፌኖዳል ሰርጀሪ በሚሰራ ጊዜ ጭንቅላትን መክፈት ሳይጠበቅበት በአፍንጫ ውስጥ በሚያልፉ ትንንሽ መሳሪያዎች በመጠቀም ከአፍንጫ ጀርባ ፒቱታሪ ግላንድ ወይም ደግሞ የጭንቅላታችን ቤዙ ላይ የተነሱ ጤዎችን በቀላሉ በአፍንጫ ውስጥ በሚያልፍ መስመር ተጠቅሞ ቀዶ ጥገናውን መስራት ይችላል። በመሆኑም ትራንስፌኖዳል ሰርጀሪ ጭንቅላትን ከፍቶ ከሚሰሩ የቀዶ ጥገናዎች አንጻር ስናስተያየው ትንሽ የሆነ የጎንዮሽ ጉዳትና አጭር የሆነ የሆስፒታል ቆይታ ይኖራቸዋል። ታካሚዎች በቶሎ አገግመው ወደ ስራቸው መመለስ ይችላሉ። ከ4.5 ኪሎ ግራም በላይ የሚመዝን ክብደት ማንሳት አይመከርም። ከባድ ክብደት ወይም ደግሞ ከባድ ሩጫ አቅም የሚጠይቁ እንቅስቃሴዎችን ማድረግ አይመከርም። አፍንጫን በኃይል መናፈጥ፣ አፍንጫ ውስጥ ያሉ ደረቅ ቆሻሻዎችን ለማስወገድ በመሞከር በጣት መነካከት አይመከርም። ሽንት ቤት ገብቶ ማማጥ፣ ለረጅም ሰዓት ሽንት ቤት መቀመጥ አይመከርም። ጎንበስ ቀና ማለት ተደጋጋሚ የሆነ ጎንበስ ቀና የሚያሰኙ የሚያደረጉ እንቅስቃሴዎችን መስራት አይመከርም። በቀን ከአንድ ነጥብ አምስት ሊትር በላይ የሆነ ፈሳሽም እንዲወስዱ አይመከርም። እነዚህን ጥንቃቄዎች ቢያንስ ለስድስት ሳምንታቶች ማድረግ ይጠበቅብዎታል።